ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር፣ ዋና ዋናዎቹን በቅድሚያ ጌታቸው ረዳ የፈጸመብኝን በደል አረሳውትም ሲሉ የብልጽግና መንግስት የቀድሞ አሹም ብርቱካን ሜዴክሳ ተናገሩ። ወይዘሪት ብርቱካን ሜዴክሳ ጌታቸውና አንድ የቀድሞ መንግስት ባለስልጣንን በስም በመጥቀስም በድለዊ ነበር ብለዋል። ዝርዝሩ ተዘጋጅቷል። አገኘው ተሻገር በሽጉጥና ክላሽ አላምንም ብለዋል ብሏል። አብይ አህመድ ለአማራ ያደረገው ሚራክል ነው ሲሉም ተደምጧል። እኔ ክልሉን ትቸው ሶጣ የስርዓት አልበኞች ሆነ ያሉት እኒ ሰው መቼም በጥጥታ ታግላችሁ ይህንን መንግስታት ትጥሉትም ሲሉም ተደምጧል። እናንተም ታደምጡታላችሁ። የከንቲባው ቤተ መንግስት እንደ አዲስ እያነጋገረ ይገኛል። በቢሊየን ብሮች ወጪ እንደተገነባ የሚነገርለት የከንቲባው ቤተ መንግስት በምስራቅ ኢትዮጵያ ትልቁ ግንባታ ነውም ተብሎለታል። ይህንን የተመለከተ ዝርዝር ሪፖርትም ተጠናቅሯል። የግብፅ መንግስት በኢትዮጵያ ላይ ወታደራዊ እርምጃ አማራጭ አይሆንም እንደማይል አሳወቀም። የግብፅና የኢትዮጵያ መንግስታት ምልልስም እንደቀጠለም ይገኛል። ሌላኛው መረጃችን ነውም። ዶናልድ ትራምፕ እንዲፈጸም ካደረጉት የሰላም ስምምነቱ በተቃራኒ የኮንጎ ኤም ትዌንቲ ስሪ የተሰኘው ኃይል የበለጠ እየተጠናከረ መምጣቱና ትይዩ አስተዳድሮችን እየመሰረተ ስለመሆኑ ተሰማ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። መልካም ቆይታ ይሆንላችሁ። ጌታቸው ረዳ የፈጸመብኝን በደል አልረሳሁም ሲሉ የብልጽግና መንግስት የቀድሞ ሹም ብርቱካን ሚዴቅሳ ተናገሩ። ወይዘሪት ብርቱካን ሚዴቅሳ ጌታቸውና አንድ የቀድሞ የመንግስት ባለስልጣንን በስም በመጥቀስ በድለውኛል ብለዋል። ከሺ ዘጠኝ መቶ ዘጠና ሰባት ምርጫ በኋላ እነ ብርሃኑ ነጋን ለማጀብ ቅንጅትን እንደተቀላቀሉ የሚነገርላቸው ብርቱካን ሚዴቅሳም አመጽ በመጥራት ህገ መንግስታዊ ስርአቱን ለመናድ በመሞከርና በሰው ህይወት መጥፋትም ተከሰው የእድሜ ልክ ስርዓት ቅጣት ተላልፎባቸው ነበር ይሁን እንጂም አትሌት ሀይለ ገብረ ስላሴን ጨምሮ በወቅቱ የሀገር ሽማግሌዎች ባደረጉት የማሸማገል ተግባር የዛሬዎቹ የብልጽግና ሹሞች ብርሃኑ ነጋ ብርቱካን ሚኒቅሳ ና ሌሎች የቅንጅት አመራሮች መንግስትና ህዝብን ይቅርታ እንዲጠይቁና ከስር እንዲፈቱ ማስደረጋቸው በወቅቱ ተነግሮ ነበር የኢህአዴግን መንግስትና የኢትዮጵያ ህዝብን ይቅርታ ጠይቀው የተፈቱት አብዛኞቹ የቅንጅት ሰዎች ይቅርታውን መጠየቃቸውን አምነው ለሚዲያ ቢናገሩም ብርቱካን ሚዴቅሳ ግን ወደ አውሮፓ በሄዱበት ወቅት ኢህአዴግ ከእስር የለቀቀኝ ይቅርታ ሳልጠይቀው ነው በማለት መናገራቸውም አይዘነጋም። ያኔ የነበረው የኢህአዴግ መንግስትም እንዲህ ያለውን የወይዘሪት ብርቱካንን ንግግር ሌላ ወንጀል ነው በማለት ይቅርታው ይነሳል፣ ያን እንዳይሆንባቸው ከፈለጉ ንግግራቸውን ያስተባብሉ በማለት በይፋም ሆነ አምባሳደሮችና ሽማግሌዎችን በመላክ ጠይቆ እንደነበርም ገልጿል። ወይዘሪት ብርቱካንን በምሳሌነት ብንወስድ ምህረት አልጠየቁም ብለው ሽማግሌ ቢላክ፣ አምባሳደር ቢላክ፣ አልሰማም አልቀይርም በውጭ እጅ የተናገርኩትን አልክድም አልቀይርም ብለው ያሉት ደጋፊዎቻቸው በሚፈጥሩ ብጥብጥ ወይ በውጭ ኃይሎች ጫና በአጭር ጊዜ ውስጥ ከእስር ቤት እወጣለሁ የሚል ጠንካራ አቋም ስለነበራቸው ነው። ወይዘሪት ብርቱካን ካንብ በሚሊኒየሙ ጊዜ የቅርታ ከጠየቁና ፈርመው ህዝብና መንግስትን ጎድተናል፣ የኢህአዴግን መንግስትና ህዝብን በድለናል፣ ህገ መንግስታዊ ስርአቱን ለመናድ ሰርተናል፣ በዚህም ተጸጽተናል ብለው በፊርማቸው ካረጋገጡ ፖለቲከኞች መካከል ከሆኑ በኋላ ይህንን ክደው መናገራቸውም አላስተባብልም ማለታቸውን ተከትሎ መንግስት በድጋሜ ለእስር ዳርጓቸዋል። ይሁን እንጂ እንደገና መስከረም አምስት 2003 ዓ ም ሌላ የይቅርታ ደብዳቤን ጽፈው የኢህአዴግን መንግስት መንግስትና የ የኢትዮጵያ ህዝብን በድጋሚ ይቅርታ ጠይቀው ተለቀዋል። በወቅቱ በኢቲቪ ቀርበው በሰጡት ማብራሪያም እስራት የተገቢ ነበርም፣ ህዝብና መንግስትን ይቅርታ ጠይቃለሁ። ከዚህ ቀደም ይቅርታ ጠይቄ እንዳልጠየቅኩ የተናገርኩት የውጭ ሰዎች ጩኸት ያስፈታኛል ብዬ ነበር ብለውም ነበርም የገሪት ትምህርት ኳ የሚደግሳ በድጋሚ ለመንግስት ያቀረቡት ይቅርታ ተቀባይነት በማግኘቱ ዛሬ ከስር ተፈቱ። ወይዘሪት ብርቱካን ለመንግስት ለጻፉት የቅርታ ደብዳቤ በመጀመሪያ ላይ የተሰጣቸውን የቅርታ በመካድ የኢትዮጵያ ህዝብና መንግስትን በማታለሌ ከፍተኛ ጸጸት ተሰምቶኛል ብለዋል። ወይዘሪት ብርቱካን ሚደቅሳ መንግስት በድጋሚ ቅርታ እንዲያደርግላቸው ማመልከቻቸውን ለጠቅላይ ሚኒስትር መለስ ዜናዊ የጻፉት መስከረም አምስት ሁለት ሺ ሶስት ነበር። ያቀረብኩት የቅርታ ጥያቄ የለም፣ መንግስትም ይቅርታ ሳልጠይቀው ነው የሰጠኝ በሚል ለደጋፊዎቻቸው የተሳሳተና ክህደት ላይ የተመሰረተ መረጃ መስጠታቸውን አምኗል። መንግስትም የፈጸምኩትን ስህተት እንዳርም ተደጋጋሚ ምክር ቢለግሰኝም ይህንንም አለመቀበሌ ሌላ ስህተት ነበር ብለዋል ወይዘሪት ብርቱካን በይቅርታ መጠየቂያ ደብዳቤያቸው ወደዚህ የገባሁት ደግሞ መንግስት የውጭ ኃይሎችን ተጽዕኖ በመፍራት ሊያስረኝ አይችልም ቢያስረኝም በአጭር ጊዜ ይፈታኛል የሚል የተሳሳተ ግንዛቤ በመያዝ እንደሆነ አመልክቷል አሁን ግን የተሰጠኝን ይቅርታ በመካድ የኢትዮጵያ ህዝብና መንግስትን በማታለል ከፍተኛ ጸጸት ተሰምቶኛል ከዚህ በኋላም በእንዲህ አይነት የማታለል ስራ እንደማልገባ አረጋግጣለሁ እናም የኢትዮጵያ ህዝብና መንግስት ይቅርታ እንዲያደርግልኝ እጠይቃለሁ ብለዋል ሰርች የነበረ ለዚህ ይቅርታ ጠይቅ ያለው አሁን ይቅርታ መንግስት እንደሚቀበለው ተስፋ አደርጋለሁ። በስህተት የተጸጽቻለሁ ማለት ነው። ይህንን ደግሞ በጽሁፍ ማረጋግጭ ያለው ይህንን ሂደት ሲከታተሉ ለነበሩ የአገር ሽማግሌዎች በደንብ ያረጋገጥኩላቸው ከዚህ በኋላ ባለኝ በሚኖረኝ ህይወት ሙሉ በህግ ብቻ መመራ ጥሩ ዜጋ ሆኝ ለመኖር ውሳኔ ያለኝ በዛ ውሳኔ መሰረት ጸንቼ እንቀሳቀሳለሁ እሱ የሚፈጥሩት ተጽዕኖ እነሱ የሚያደርጉት ጫና እኔም ቢያስፈታኝ ኖሮ አንድ አመት ከዘጠኝ ወርም የምቆይ አይመስለኝም ነበረ በዚህ መልኩ እርሳቸው ጭምር ህጋዊ ስርና ተገቢ እርምጃ እንደነበረ የገለጹትን የእስር ዘመናቸውን በማንሳት ጡረተኛ የብልጽግና ሹም ብርቱካን ሚደቅሳም አሁን በስራ ላይ ያሉትን ሌላኛውን የብልጽግና ሹም ጌታቸው ረዳን የእስሬን ህጋዊነት ለማስረዳት የተሰማራ ግለሰብ ነበር ብለዋቸዋል። ወይዘሪት ብርቱካን ራሳቸውም ከዚህ በፊት በሚዲያ መታሰሪ ህጋዊ ነው ብለው የገለጹት ጉዳይ ከአመታት በኋላ ሰሞኑን በፌስቡካቸው ባጋሩ ጽሁፍ የእስሬን ህጋዊነት ለማስረዳት ጌታቸው ረዳ አዲስ ነገር ጋዜጣም ተከታታይ ጽሁፍ በመጻፍ የመንግስት ኮሚኒኬሽን ባለሙያው ሽመልስ ከማል በመንግስት የሚዲያ ተቋማት ላይ በመለፈፍ ሁለቱ የህግ ሰዎች ተሰማሩ ብለዋል። የቀድሞውን የመንግስት ኮሚኒኬሽን ምክትል ሚኒስትር ሽመልስ ከማልንና የአሁኑን የአብይ አህመድ ሹም የእስሬን ህጋዊነት ለማስረዳት በመጻፋቸው የበደሉኝን በደል አልረሳሁትም ብለዋል። በተደጋጋሚ የኢህአዴግን መንግስትና ህዝብን ይቅርታ እየጠየቁ ሲፈቱ የኖሩት ብርቱካን ሚዴቅሳም አሁን ግን በደሉኝ ያሏቸውን ጌታቸው ረዳና ሽመልስ ከማልን ይቅር ብያቸዋለሁ ነው ያሉት። የእስሬን ህጋዊነት ለማስረዳት ጋዜጣ ላይ ጻፈብኝ በሚል በወይዘሪት ብርቱካን ስማቸው የተነሳው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ስለ ጉዳዩ የሰጡት አስተያየት የለም። በኋላ ላይ ወይዘሪት ብርቱካን ተገቢ ነበር ያሉትን እስራታቸውን አቶ ጌታቸው ረዳ በአዲስ ነገር ጋዜጣ ላይ በማለት የጻፈውን በማስታወስ የብርቱካን ሚደቅሳ የመታሰር የመታሰር መብት ይከበርላት እያሉ ይጽፉ ነበር። አገኘው ተሻገር በሽጉጥና ክላሽ አላምንም ብለዋል። አብይ አህመድ ለአማራ ክልል ያደረገው ሚራክል ነው ሲሉም ተደምጧል። እኔ ክልሉን ትቼው ስወጣ የስርዓት አልበኞች ሆነ ያሉት እኔ ሰው መቼም በትጥቅ ታግላችሁ ይህንን መንግስት አትጥሉትም ሲሉም ተደምጧል። አቶ አገኘው ተሻገር ለአቶ መለስ ዜናዊ ያላቸውን አድናቆት ሲገልጹ የደደቢቱን ትግል ትሩፋቶችን ሲያብራሩ የሚታወሱ ሰው ሲሆኑም ከቅርብ ዓመታት ወዲህ ደግሞ ወደ ትግራይ እንደ ህዝብን ዋጋ የአጼ ቴዎድሮስን ፈለግ ተከትለው ሽጉጥ በመጠጣት እንከተል ወዘተ ሲሉ ነው የሚታወቁት። ክልሉን ከጦርነት ወደ ጦርነት ካሸጋገሩ ሰዎች መካከል አንዱ ሲሆኑ ለዚህ ተግባራቸውም የፌዴሬሽን ምክር ቤት አፈ ጉባኤነት ችሮታ ተሰጥቷቸዋል። ሽጉጥ እንጠጣ እያሉ ከአመታት በፊት ይቀሰቅሷቸው የነበሩ የክልሉ ወጣቶችን ከወራት በፊት ደግሞ ስርዓት አልበኞች እያሉ ሲገልጹም ተስተውለው ነበር። ኮራት በፊት ደግሞ የክልሉን የውጊያ ውሎ በተመለከተ በተለጠፈ አንድ የፌስቡክ ፖስት ስር ገብተው አስተያየት የጻፉት አቶ አገኘው ሻገር ቀዳዳ የሚል አስነዋሪ ቃለን ተጠቅመው ምላሽ መስጠታቸው የሚዘነጋ አይሆንም። ይህንን ካሉ ከጥቂት ጊዜ በኋላ ደግሞ የአማራ ክልል ህዝብን አሁን ያለበትን መከራ ውስጥ ይገባ ዘንድ ከአራት ኪሎ ሰዎች በዋሉት ሁለታ ወደ አራት ኪሎ የተጠሩት አቶ አገኘው ሻገር አንቺ አራት ኪሎ ስንቱን በናፍቆት በአጉል ተስፋ ጨረስሽው 4 አራት ኪሎ ተብሎ ተሳልቀው እንደነበር የሚታወስ ነው። በአማራ ክልል ሹማምንት ከመጣው አገዛዝ ጋር በመላላክ ስማቸው ከመጀመሪያው ረድፍ ውስጥ ስለመሆናቸው ብዙዎች የሚመሰክሩላቸው አገኘው ተሻገር አሁን ደግሞ ያ እንዲጠጣ ሲቀሰቅሱለት የነበረው ሽጉጥና ክላሽን አላምንበትም ብሏል። በጦር መሳሪያ የምትታገሉን ሰዎች ሀገሩን ታፈርሶት እንደሆነ እንጅም መንግስትና ትጥሉትም ሲሉ በማከል እኔ በመሳሪያ አላምንም በትጥቅ መንግስት መቀየር አይቻል በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ነው። ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን አገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። ልክ ከአመታት በፊት የህወሀትና ኢህአዴግ ባለስልጣናትን ለማሞገስ ቃላት ያንሳቸው እንደ ነበረው ሁሉ አሁንም የአብይ አህመድ አገዛዝንና አብይ አህመድን ለማወደስ አንደበት ያጠራቸው አገኘው በክልሎች ጣልቃ አይገባም፣ በጥቅሉ አብይ በአማራ ክልል የሰራው ነገር ሚራክል ነው፣ እኔ ክልሉን ትቼ ስወጣ ግን ስርዓት አልበኝነት ነገሰንች እያሉም ሲያቀርቡም ተሰምቷል። ክልሉ ስርዓት አልበኝነት ተለይም ወደዚህ ኛ ከመጣም በኋላ ስርዓት አልበኝነት ነግሶበት ነበር። ሁሉም መንገድ በተለይ ጠቅላይ ሚኒስትር ከዚህ አንጻር በክልሉ ውስጥ ከሌሎች ክልሎች ያልተናነሰ ልማት፣ ከሌሎች ክልሎች ያልተናነሰ ሚራክል ነው። ይሄ በጣም የተለየ ነው። አስበ ነው አናቅም ጎርጎራ አካባቢ እየተከናወነ ያለው አቶ አገኘው ሻገር እንዳሉትም አብይ አህመድ ወደ ስልጣን ከመጡ በኋላ ሚራክል ሰርተዋል የክልሉ ሽማምንት በእርሳቸው ዘመን ተገድሏል ወይንም ራሳቸው አስገድሏቸዋል ክልሉን የጦርነት አውድም አድርገውትም በየዕለቱ የሚገደል አርሶ አደርም ፈጥሯል ድሮውን የሚገድላቸው ህጻናት ምጥ ላይ ያሉ ከእርግዝናቸው ሳይሆን ከዚህ አለም የሚገላግሏቸው ነፍሰጡ የአማራ እናቶችን በመፍጠርም ሚራክልን ሰርተዋል የክልሉ ወጣቶች ስራም ተስፋም ተነጥቀው ስደት ወይንም ታጣቂ ወታደር ወይንም እስረኛ የሚሆንበትን ሁኔታ ፈጥረው አገኘው ተሻገር እንዳሉትም ሚራክል ወይም ተአምረን ሰርተዋል። አቶ አገኘውና አብይ አንድ የሚለያዩበት ጉዳይ ግን የተነሳ ይመስላል። አብይ ከሳምንታት በፊት አሁን ሰዎችን ቅማሎች እያሉ የሚሰድቡበትን የህገ መንግስቱን ቀንና ህገ መንግስቱን የህወሀት ህገ መንግስት ነው ሲሉ ነው የሚታወሱት። የራሱ የህወሀት ህገ መንግስት እኔ ያልጻፍኩ የእነሱ ህገ መንግስት አቶ አገኘው ሻገር ግን ይህንኑ ህገ መንግስት የህወሀት ሳይሆን የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የቃል ኪዳን ሰነድ ነው ሲሉ ነው የተደመጡት። ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው ነው የሚለው አይታወቀውም የቃል ኪዳን ሰነድ ነው ሶ የድሬዳዋው ከንቲባ ቤተ መንግስት እንደ አዲስ እያነጋገረ ነው። በቢሊየን ብሮች ውጭ እንደተገነባ የሚነገርለት የከንቲባው ቤተ መንግስት በምስራቅ ኢትዮጵያ ትልቁ ግንባታ ተብሎለታል። የብልጽግና ገዢዎች በኢትዮጵያ ህዝብ ሀብት ላይ ከሚፈጽሙት የዝርፊያና የምዝበራ ተግባር በተጨማሪም እንደ አዲስ ያስተዋወቁት ነገር የቤተ መንግስት ግንባታና የቢሮ እድሳት ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር ቤተ መንግስት ከመስራታቸው በፊት በአምስት ሚሊዮን ዶላር የሚኒልክ ቤተ መንግስትን አድ አድሰው ወደ አንድ አንድነት ፓርክ ቀይረውታል። ከዚህ በተጨማሪም ሁለት ሚኒስትሮቻቸው ቢሮቻቸውን እንዲያድሱ አዘው ከአውሮፓና ከዱባይ በተገዙ እቃዎች ቤታቸውን ቢሮቸውንና መስሪያ ቤታቸውን ግቢ እንዲያንጹ አድርገዋል። ይህንን ተከትሎም በቢሊዮን የሚገመት የሀገር ሀብት በሁሉ ሚኒስቴር መስሪያ ቤቶች እንዲፈስ መደረጉ ሲዘገብ መቆየቱ ይታወቃል። ወይዘሮ አዳነች አበበ የሚያድይ አበባ ማዘጋጃ ቤት ለማደስ ሁለት ነጥብ ሁለት ቢሊዮን ብር አወጣው ማለታቸው የሚዘነጋ አይሆንም። ይህም ገንዘብ በተመሳሳይ ወቅት በአንድ ነጥብ ስድስት ቢሊዮን ብር ከተገነባው የዘመ ሳይሆንም ባንኩ ዋና መስሪያ ቤት የላቀ እድሳት ወጭን እንደጠየቀ ተደርጎ የተፈጸመ ነው። የድሬዳዋ ከንቲባ ደግሞ ቢሮቸውን ሳይሆን ቤታቸውንም ለማሳመር ቢሊየን ብሮችን አውጥተዋል። አዲስ ቤተ መንግስትም ገንብተው ከገቡ ከራርመዋል ተብሏል። ይህ የከንቲባው ቤተ መንግስት በምስሉ ላይ የሚታየው ሲሆን የሀገር ሀብትም ለአንድ ግለሰብ መኖሪያ ተብሎ ለምን ይበዘበዛል በሚል መነጋገሪያ ሆኖም ሰንብቷል። ከንቲባው ከድርጅሃር ደግሞ በአደባባይ ተግባሮቻቸው የሚታወቁ በመሰል የህዝብን ሀብት መዝበራል በራላይም ከተሰማሩ የብልጽግና ሰዎች መካከል አንዱ ስለመሆናቸው የሚነሱ ከባቡር ሀዲዱ ምዝበራ አደጋ ጋር በተያዘም ስማቸው የሚጠቀስ ስለመሆናቸው የሚያነሱ ሰዎች ይህንን ቤተ ያሰሩትም በዚሁ ሙሰኛ ጠባያቸው ነው በማለት ይከሷቸዋል። ቤተመንግስቱ መንግስቱ ተሰርቶ ያለቀውና አቶ ከድርጅዋር አስር የሚደርሱ የቤተሰብ አባሎቻቸውን ይዘው የገቡበት ከሁለት ዓመት በፊት ቢሆንም የማህበራዊ ሚዲያ ተደራ ሲያንቅን ጉዳዩን እንደ አዲስ አጀንዳ አድርገውታል። በ መቶ ካሪ ሜትር ላይ ያረፈው ይኸው ቤተ በራሳቸው በከንቲባው ሲመረቅ የከንቲባው ጽፈት ቤት ኃላፊ ገበየው ጥላሁን ይህንን ያክል ቅንጡ ቤተ መንግስት ለምን መገንባት እንዳስፈለጋቸው ተጠይቀው በሰጡት ምላሽም ከዚህ ቀደም የነበሩት ከንቲባዎች የሚኖሩበት ቤት ህዝባችንን የማይመጥን ስለሆነ ነው ብለው ብዙዎችን ፈገግ ስ ብለው ነበር። ተብሎ ይሄ ቦታ ያየው ሰው አንድ ሚሊዮን ህዝብ የሚወክል ከንቲባ እንደዚህ አይነት ቤቶች ይኖራል ተብሎ አይታሰብምና ቀደም ተብሎ የነበረው ቤት በጣም የሚያሳፍር እንግዳን ይዞ ወደዚህ ቤት ለመምጣትም የሚያሳፍር ነበርና ክቡር ከንቲባው ባመጡት ሀሳብ ድሬዷን የሚገልጽ ድሬዷን የሚወክል ነውና ከዚህ አንጻር ነው የፕሮጀክት አስቦ እየተሰራው ማለት ነው የግብፅ መንግስት በኢትዮጵያ ላይ ወታደራዊ እርምጃ አማራጭ አይሆንም እንደማይል አሳወቅም የግብፅና የኢትዮጵያ መንግስታት ምልልስም እንደቀጠለ ነው ግብጽ ካይሮ ላይ ወላህ የሚል መሀላ ከተፈጸመላት ወዲህ በኢትዮጵያ የውስጥ ጉዳይ ላይ አስተያየት የምትሰጥ ሶማሊያና ሱዳን ኤርትራንም የምታግዝ ጅቡቲ ላይ ወደብ የምታለማም ኢትዮጵያንም በጎረቤቶቹ አለመክበብ የምትሰራ ሆናለች። ይህንን የብልጽግና የዲፕሎማሲ ኩስምናን ተጠቅማም የኢትዮጵያን ተጠቃሚነት በሚያረጋግጡ መሰረታዊ ጉዳዮች ላይ የምታቀርበውን ተቃውሞ ገፍታበታለች። ከሰሞኑም የሀገሪቱ የውጭ ጉዳይ ሚኒስትር የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው ይገባል ሲሉ መናገራቸው ይታወሳል። ግብጽ ለህዳሴው ግድብ እውቅናን አትሰጥም፣ በቀጣይ ንግግር ማድረግ አስፈላጊ አይደለም፣ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን ታስከብራለች ሲሉ እኒሁ ሚኒስትር መዛታቸውም የሚታወቅ ነው። ይህንን ተከትሎ ነበር ብልጽግና ከቀናት በፊት በውጭ ጉዳይ መስሪያ ቤቱ በኩል በሰጠው ምላሽ አታስፈራሩን፣ ዛቻችሁ አያስደነግጠንም ያለው። ትናንትም በጣሊያን በነበረ የፋኦ ጉባኤ ላይ የሁለቱ ሀገራት ባለስልጣናት የቃላት ልውውጥ መደረጉ ታውቋል ባለፉት ቀናት ቢቢሲ ላይ ቀርበው ውንጀላ ያቀረቡት የግብፁ የውጭ ጉዳይ ሚኒስትር በድር አብደላሴ አሁን ደግሞ አልጀዚራ ላይ ቀርበው ተመሳሳይ ውንጀላን አሰምቷል የሀገሪቱ የውጭ ጉዳይ ሚኒስትር አብደላሴም ግብጽ ከህዳሴው ግድብ ውዝግብ ጋር በተያዘ በኢትዮጵያ ላይ ወታደራዊ ኃይልን ትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄም ወታደራዊ ኃይልን የመጠቀም አማራጭን ውድቅ ሳያደርጉትም። መሆኑን ቀርቷል። አብደላት የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበትን ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ ሰጥተውበታል። ሚኒስትሩ አክሎም አስቀድሞ የማሳወቅና ጉዳትን ያለማድረስ መርሆችን ጨምሮ የዓለም አቀፍ ሕግጋትን በመጻረር በተናጥል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይንም ቅቡልነትን የሚያመላክት ስያሜ ግብጽ ልትቀበለው አትችልምም ብለዋል። በአስራ ሶስት ዓመታት የግድቡ የሶስትዮሽ ድርድር ሂደት የኢትዮጵያ ፈቃደኝነትን አሳይታ አታውቅም ያሉት አብደላቲም አሁን ደግሞ ለድርድር ዝግጁ እንደሆነች ሀሰተኛ አቋምን እያራመደች ትገኛለች በማለትም ከሰዋል። በግብፅ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብደላት ያስጠነቀቁ ሲሆን፣ ግብፅ የህዝቧን እጣ ፈንታ ለአንድ ሀገር የተናጥል ውሳኔ ወይንም ደግሞ በቃል ደረጃ ለተገባ ቃል ኪዳን እንደማትሸጠው ሲገልጹም ተሰምተዋል። ዶናልድ ትራምፕ እንዲደረስ አደረጉት ከተባለው የሰላም ስምምነት በተቃራኒ የኮንጎ ኃይል ኤምቲዮኒስ የበለጠ እየተጠናከረ መምጣቱና ትይዩ አስተዳደርን እየመሰረተ ስለመሆኑ ተናገረ። በምስራቅ ቀይ ኮንጎን በመንግስትና በሩዋንዳ ይደገፋል በሚባለው ኤም ቴኒስሪ በተባለው አማጺ ቡድን መካከል ለአመታት የዘለቀውን ጦርነት ለማስቆም ከቀናት በፊት በፕሬዚደንት ዶናልድ ትራምፕ አማካኝነት በኮንጎና በሩዋንዳ መካከል የሰላም ስምምነት ከተፈረመ በኋላም አማጺ ኃይሉ ይበልጥ እየተጠናከረ መሆኑንና ተመሳሳይ አስተዳደር እየመሰረተ ስለመሆኑ ዘገባዎች አመልክቷል። በዚህም የኤም ቴኒስሪ መሪ የሆኑት ግለሰብ በመቶዎች የሚቆጠሩ ሰዎችን ስለ አማጺ ኃይሉ ሪዮት አለም ስልጠና ሲሰጡ ውስጥ ለመቆየታቸውን የተነገረው ይህ ስልጠና ተሰጥቷል የተባለው ደግሞ ለሁለት ሳምንታት ነው። ከአራት ቀናት በፊት በፕሬዚደንት ዶናልድ ትራምፕ አደራዳሪነት በአሜሪካ ዋሽንግተን በተደረገው የሰላም ስምምነት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት የሆኑት ፊሊክስ ቲሸኬድና የሩዋንዶ ፕሬዚደንት ፖል ካጋሜ በምስራቅ ኮንጎ ያለውን ጦርነት ለማስቆምና በመካከላቸውም ዘላቂ ሰላምን ለማስፈን ሲፈራረሙ ይኸው ኤምቲኒስር የተሰኘው አካል ግን በስምምነቱ ሳይሳተፍ መቅረቱ ይታወቃል። የተወደዳችው ኢትዮ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።